በመንግስት የአስር ዓመት የልማት እቅድ ውስጥ የሥራ እድል የሚፈጥሩ አዛዳፊና ዘላቂ ልማትን ታሳቢ ያደረጉ ከተሞችን መገንባት ትኩረት ተሰጥቶታል ይህንን እቅድ ከግብ ለማድረስ ከሚያስችሉ የመንግሥት ልማቶችም የኮሪደር ልማት ፕሮጀክት አንዱ ነው የኮሪደር ልማት የዜጎችን ኢኮኖሚያዊና ማኅበራዊ ችግሮች ከማቃለል ባለፈ የከተሞችን ገጽታ መገንባት ላይ ያተኮረ ነው የዚህ ሀገራዊ ፕሮጀክት ዋና ዓላማ በከተሞች የተቀናጀ መሰረተ ልማት በመዘርጋት የአገልግሎት አቅርቦትን በማሳለጥ እንዲሁም የጽዳትና የአረንጓዴ ልማት ሽፋንን በማሳደግ ከተሞችን ለዜጎች ምቹና ተስማሚ ማድረግ ነው። ሰላም ጠነስትልን፣ የተከበራችሁና የተወደዳችሁ የአማራ ሚዲያ ኮርፖሬሽን ተመልካቾቻችን አሚኮ ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር የሚያዘጋጀው ሳምንታዊው የከተሞቻችን ፕሮግራም ተጀምሯል። የዛሬው ከተሞቻችን ፕሮግራም የደብረ ብርሃን ከተማ አስተዳደር የኮሪደር ልማት እንቅስቃሴ ላይ ትኩረቱን ያደርጋል። የኮሪደር ልማት አዲስ አበባን ጨምሮ በሀገሪቱ ባሉ ሀምሳ ስምንት ከተሞች ተግባራዊ እየተደረገ ይገኛል። ልማቱን ከሚያከናውኑ ከተሞች በአማራ ክልል የምትገኘው የደብረ ብርሃን ከተማ አስተዳደር አንዷ ነች። የኢንዱስትሪ መዳረሻ የሆነችው የደብረ ብርሃን ከተማ በኮሪደር ልማት ገጽታዋን በማስዋብ ለነዋሪዎቿ ምቾ የጸዳችና የተዋበች ከተማ ለማድረግ ርብርብ እየተደረገ መሆኑን የከተማዋ ምክትል ከንቲባ ወርቅ አለማው ኮስትሬ ይናገራሉ። በዋናነት ከተሞችን ለነዋሪዎቿ ምቹ የማድረግ ታሳቢ ያደረገ ስራ ነው የሚሰራው። በውስጡ ግን በጣም በርካታ ሕዝብን የሚጠቅሙ ማህበረሰብን በጣም ማገልገል የሚችሉ ስራዎች የሚሰሩበት ነው። ከተሞች ብዙ ጊዜ በጽዳት የሚታሙ በውበት በጣም የሚታሙ የነበሩበት ሁኔታ ነው ያለው። በቅርብ ጊዜ እንደ መንግስት በተጀመሩ ስራዎች ደግሞ በአዲስ ኢኒሼሽን ኮሪደር ልማት በሚል ገብተንበት የከተሞችን ውበት የመጨመር የበለጠ ደግሞ ምቹ በተለይ ለነዋሪዎቻቸው ምቹ አገልግሎት መስጠት የሚችሉበት ሁኔታ የመፍጠር ነው። ጠቅለል ሲል በየደረጃው ዘመናዊ ከተማን የመፍጠር ተልእኮ ያለው ጭምር ነው። በውስጡ በተለይ በእኛም ከተማ ኮንቴክስት ስራ እድል ለመፍጠር ሌሎችም በርካታ በውስጡ የያዛቸው ነገሮች አሉና ያንም መነሻ አድርገን እንግዲህ በእኛም ከተማ ደረጃ በዚህ ዓመት የኮሪደር ልማት በስፋት ለመግባት የጀመርንበት ሁኔታ ነው ያለው። አሁን እስካሁን ዛሬ በደረስንበት ደረጃ ወደ 3.6 ኪሎ ሜትር የሚሆን ከአዲስ አበባ መግቢያ መስመር ላይ የጀመርንበት ሁኔታ ነው ያለው። ይሄ ስራ ጠቅለል ሲል አሁን ወደ 75 ፐርሰንት አካባቢ የደረሰበት ነው። በቀጣይ ወራት በጣም በፍጥነት አጠናቀን ለማህበረሰቡ ክፍት እናደርገዋለን ለአገልግሎት ማለት ነው። አሁን ባለው ኮንዲሽን እንግዲህ ነዋሪዎቻችን ታሳቢ ያደረገ ማህበረሰቡ አቅመ ደካሞችንም እንደዚህ ሌሎች ማየት የተሳናቸውንም እነዚህን ጭምር ታሳቢ ያደረገ ነው እና የእግረኛ መንገድ ራሱን የቻለ ያለው፣ ብስክሌት ማሽከርከሪያ እንደዚሁ ራሱን የቻለ ያለው፣ ነዋሪዎችም መንገድ ላይ አረፍ እያሉ የሚቆዩበትም እንደዚሁ ማረፊያ ያለው፣ የበለጠ ደግሞ አረንጓዴ ልማትን ታሳቢ ያደረገ እና በተለይ ዙሪያው በአረንጓዴ በጣም የደመቀ እንዲሆንና ሰው ማዝናናት የሚችል እንደዚህ እንደዚህ ያሉ አዳዲስ ዲዛይኖች ያሉበት ነው። በከተማዋ የተገነቡና የሚገነቡ ሕንጻዎች የከተማዋን ገጽታ አጉልቶ ሊያሳዩ በሚችሉ ዲዛይንና ቀለም ተውበው እየተገነቡ ነው። የተጀመረውን የልማት ስራ በታለመለት ጊዜ ለማጠናቀቅም በቀና ማታ እየተሰራ ነው። ፎቆቻችን የነዋሪዎቻችንም አጠቃላይ ቤቶች መኖሪያ በሙሉ አጥሩ ችግር ያለበት የቀለም ቅቡ እንደዚሁ ችግር ያለበት እንደዚህ እንደዚህ የነበረበት ሁኔታ ነው ያለው። ይህን ሙሉ በሙሉ ለመቀየር አሬንጅ የማድረግ ስራዎች እየተሰሩ ነው። በዚህም አሁን ቀለም ተመርጦ ሁሉም ፎቆች አንድ አይነት የሚቀቡበት እና ዲዛይኑ መሰረት ያደረገ ስራ የሚሰራበት የተጀመሩ ነገሮች አሉ። ምሽት ጭምር አምሽቶ ሰራተኛ የሚሰራበት እንደ ሳይን ፕላትፎርም ዘርግተናል። በዛ መሰረት በባለፉት ሁለትና ሶስት ሳምንት እጅግ በጣም ፍጥነት ያለው እድገት እያሳየ ነው። ከነበረበት ዝቅተኛ ፐርሰንት አሁን ኦልሞስት ወደ 75 ፐርሰንት ደርሷል። በቀጣይ በሚኖሩን ቀናቶች እና ሳምንታት በጣም በፍጥነት ተጠናክሮ ለህዝብ አገልግሎት የሚውልበት ነገር ይደርሳል እናስባለን። ኦልሞስት የእግረኛ የሳይክል መንገዶቹ ኦልሞስት ታይልስ የማንጠፍ ስራዎች በቅርብ ይጀመራሉ። ውስጥ ላይ የሚሰሩ የቧንቧ ዝርጋታዎች፣ ሌሎች የሚመቻቹ ነገሮች፣ እነዚህ ተፋሰሶቹ ሁሉ ነገር ተጠናቋል ማለት ይቻላል። እና ይሄ ስራ በጣም በፍጥነት እንዲሄድ ደግሞ ሁሉም ባለድርሻ አካላት እያገዘ ነው የሚገኘው በተለይ የክልሉ ከተማና መሰረተ ልማት እንደ ተቋም በቢሮ ደረጃም ተቋም የሚመሩትም ክቡር ዶክተር አህመዲንም ጭምር በአካል ጭምር እየተገኙ በተደጋጋሚ ጊዜ አምሽቶውም ስራዎችን በማነሳሳት ሰራተኛውንም በመጎብኘት የሚታዩ ጉድለቶችንም ጭምር በመሙላት በተመሳሳይ የከተማ አመራሩም ከክቡር ከንቲባው ጀምሮ በየቀኑ እዛው በመዋል እዛው በማምሸት ሌሎቹም አመራሪ ክፍለ ከተማ አመራር ጭምር ተልዕኮ እየተሰጣቸው እየተሰራ ነው ያለው። ጀነራል ኮንትራክተር መሀንዲስ ነኝ። አሁን ላይ ያው በፍጥነት እየሄድን ያለ ነው። ራውንዷን ላይ እስከ አስር ሰዓት እንሰራለን። ከዛ በኋላ እስከ አራት ሰዓት እንሰራለን። ኦዲፒያችን በዚህ ሰዓት አሁን ሰማንያ ፐርሰንት በላይ እየሰራን ነው። በአጭር ጊዜ ሰርተን እናጠናቃለን ብለን እናስባለን። የተሰጠንን ስራ በጥራትና በጥንቃቄ በተሞላበት የሚታይ ነገር ነው እንደምታዩት በጥራት እየሰራን ያለ ነው። ለሰዎች ስራ እድል ከመፍጠር አንጻር በሁለት በመስራታችን በተሰጠን ጊዜ ቀድመን ለማጠናቀቅ ያለን እንትን አሪፍ ነው። እንደምታዩውም አሁን ታይልስ ማንጠፍ ነው የቀረን። እሱ ደግሞ የተወሰነ ጊዜ ነው። በተሰጠን ጊዜ ቀድመን እናስረክባለን ብለን እናስባለን። ከጥራት አንጻር እጅግ የሚያስብል ነው፣ እየሰራን ያለ ነው። ከአሰሪዎች ጋር እጅና ጓንት ሆነን እየሰራን ያለ ነው። ጠዋት፣ ቀን፣ ማታ፣ ለሊስ እንሰራ የሰላም ጉዳይ ከለላ ሆነውልን አብረን ነው እየሰራን ያለ ነው። ማታ አራት ሰዓት ብትመጣ ታገኛቸዋለ ከኛ ጋር እኛም በፍሪደም ነው እየሰራን ያለ ነው። በፍጹም ሰላም ተሰምቶን፣ እንደዚህም ደግሞ በጥራት እንድንሰራ፣ በዚህ ፍጥነት እንድንጨርስ መገባደዳል ያለ ነው። እንደዚህ እንድንሄድ ያደረገን የእነሱ ከኛ ጋር እጅና ጓንቶ ነው የመስራት እንትን ስላለን ነው። ኮሪደር ልማቱ አይነተ ብዙ ልማቶችን ያቀፈ ስለመሆኑ የሚናገሩት የደብረ ብርሃን ከተማ ተቀዳሚ ከንቲባ በድሎ ብሸት ካሁን በፊት በከተማዋ ከፍተኛ የትራፊክ መጨናነቅ እንደነበር አስታውሰዋል። ይሁን እንጂ አሁን ላይ የተጀመረው የኮሪደር ልማት የተሽከርካሪና የእግረኛ መንገዶችን በማስፋትና ምቹ በማድረግ ለትራፊክ ፍሰት እንዲመች በርካታ ስራዎች እየተሰሩ ስለመሆኑ ይናገራሉ። ከዚህ በፊት አብዛኛው የመሬት ቆረጣ ስራዎች ናቸው የተከናወኑት። አሁን ደግሞ የሙሊት ስራ ተሰርቶ ወደ ማንጠፍ የምንገባበት ነው። በተለይ የእግረኛ መንገዱንና የሳይክል ላይኑን እንዲሁም አረንጓዴ ቦታውን ሳር መትከል ስራዎች የሚከናወንበት ምዕራፍ ደርሰናል። ስራው እንዲፈጥን ለማድረግ እንግዲህ የስራ ሰዓታችንን የማሳደግ ሰራተኞችን የሰው ኃይል የመጨመር ስራ በስፋት እየተሰራ ነው ያለው። እንደተባለው በአንዳንድ ምክንያቶች የዘገየባቸው ምክንያቶች ነበር። ይሄንን ሁኔታዎች በአግባቡ አይተን፣ አንደኛው በምሽትም መስራት አለብን ብለን የምሽት ፕሮግራም የጀመርንበት ሁኔታ ነው ያለው። ሁለተኛ ደግሞ በየቀኑ የሚሳተፈው የሰው ኃይል በቂ የሰው ኃይል እንዲሳተፍ በማድረግ በአጭር ጊዜ ውስጥ ለማጠናቀቅ ትኩረት አድርገን እየሰራን ነው። እንግዲህ የኮሪደር ልማት ይሄ የኮሪደር ልማት ሙሉ ለሙሉ ሲጠናቀቅ በተለይ ይህ አካባቢ ብዙውን እንደምናውቀው ከዚህ በፊት ከፍተኛ መጨናነቅ የነበረበት አካባቢ ነው። ከፍተኛ የትራፊክ መጨናነቅ ከመኖሩም በላይ እግረኛ በአግባቡ መንቀሳቀስ የማይችልበት ሁኔታ ነው ያለው። እንዲሁም ደግሞ አካባቢው የንግድ እንቅስቃሴ በከፍተኛ ደረጃ የሚጨምር ነው ሊሆን የሚችለውና። ብዙ ብዙ ጠቀሜታዎች እንዳሉት ማየት ይቻላል። በተለይም ደግሞ እንደ ደብረ ብርሃን ከጊዜ ወደ ጊዜ እየጨመረ የመጣውን የሰው ፍሰት ታሳቢ ተደርጎ እየተሰራ ያለበት ሁኔታ ስለሆነ የሰዎች እንቅስቃሴን በቀላሉ አመቺ በሆነ መልኩ ከተማዋን ሊገልጽ በሚችል ደረጃ እንቅስቃሴውን ያፋጥነዋል ብለን እናስባለን። ሁለተኛ የንግድ እንቅስቃሴው ይጨምራል ብለን ነው የምናስበው። ከተማ በተዋበ ቁጥር ከተማን በአስዋብነው ቁጥር በዛው ልክ የንግድ እንቅስቃሴው የመጨመር ትሬንድ ያሳያል ብለን ነው የምናየውና በዛ ደረጃ ስራዎች እየተሰሩ ነው ያሉት። በከተማዋ እየተከናወነ ያለው የኮሪደር ልማት የትራፊክ ፍሰቱን ከማሳለጥ ባሻገር የኢንቨስትመንት ዘርፉን ለማነቃቃት አውንታዊ ሚናው የጎላ ነው። አመቺ የኢንቨስትመንት ሁኔታዎችን ይፈጥራል። አንዱ ለኢንቨስትመንቱም ምቹ ሁኔታን ይፈጥራል። አሁን ባለው ደረጃ ደብረ ብርሃን እንደተባለው በከፍተኛ ደረጃ ኢንዱስትሪ ፍጥነቱ አለ። በዛ ደረጃ የትራፊክ እንቅስቃሴው ማደግ ካልተቻለ በቀላሉ ለየትራንስፖርት አመችነት ላይ መሰረታዊ ችግር ይፈጥራል። በዛው ልክ ደግሞ የከተሞች በተለይ የአገልግሎት ዘርፉ ፓራራሊ ከኢንዱስትሪው ጋር አብረው ማደግ ጎን ለጎን ማደግ አለበት። ይህንንም ትኩረት ያደረጉ ስራዎች እየተሰሩ ነው። በዋነኝነት ግን የኮሪደር ልማቱ ደብረ ብርሃንን ያነቃቃታል። የኢንቨስትመንት ስበቱ በከፍተኛ ደረጃ እየጨመረ የሚሄድበት ሁኔታ ነው ሊኖር የሚችለው። ያንን ታሳቢ ያደረጉ የዲዛይን ስራዎች መሬት ላይ አሁንም እያሳረፍ ናቸው ያሉ ለከተማዋ የሚመጡን የከተማዋን ገጽታና ውበት ሊያሳድጉ የሚችሉ ነው። ከዚህ ከሁሉም በላይ ግን የኢኮኖሚክ ትራንዛክሽኑ በከፍተኛ ሁኔታ እንዲያድግ ኢንቨስትመንቱን እንዲያበረታታ ሊያደርግ የሚችል ስራዎች ናቸው እየተሰሩ ያሉት ከኮሪደር አኳያ። አቶ ውበቱ አሰፋ የደብረ ብርሃን ከተማ አስተዳደር የኢንዱስትሪና የኢንቨስትመንት መምሪያ ተወካይ ኃላፊ ናቸው። በኮሪደር ልማቱ የሚገነቡ የመንገድና ሌሎች የመሰረተ ልማት ዝርጋታዎች የኢንቨስትመንት ዘርፉን በመደገፍ አዎንታዊ ሚና እየተጫወቱ ስለመሆኑ ይናገራሉ። እንደሚታወቀው እንግዲህ መንገድ ለኢንቨስትመንቱ በጣም ትልቅ ጠቀሜታ ያለው ኢንፍራስትራክቸር ነው። ከኮሪደር ልማት አንጻር የሚሟሉ መሰረተ ልማቶች የኢንቨስትመንቱን እያቀላጠፈው ነው ያለው። በመንግስትና በባለ ሀብቱ የተሰሩ እንዳልኩ በግል ባለሀብቱ በዚህ ዓመት ወደ 21 ኪሎ ሜትር የተሰራለ ወደ 40 ሚሊዮን አካባቢ አወጥተው፣ በተመሳሳይ በመንግስትም ወደ 7 ሰባት ሚሊዮን አካባቢ ወጪ ተደርጎበት የተሰራ መንገድ አለ። በአምና ይህኛው የባለ ሀብቶቹ ይዘንዱ በዚህ በጀት ዓመት ነው። እና ምንድን ነው የኮሪደር ልማቱ አንዳንዶቹ ምርትና አገልግሎታቸውን በተቀላጠፈ ሁኔታ እንዲያወጡ እያደረገ ነው፣ እያገዛቸው ነው። መንገድ በጣም ትልቅ ነገር ነው ለኢንቨስትመንት፣ አንድም ያዘገያል፣ አንድም ያቀላጥፋል። እና አንዳንዶቹ ባለ ሀብቶች ራሳቸው ተጠያቂ ሆነው እየመጡ ነው። ኮሪደሩ ልማቱ በተቀላጠፈ ቁጥር የእነሱ ስራ ስለሚቀላጠፍ ዘመናዊ ስለሚሆን ጭምር የሰራተኛ የማሟላት ምርታቸውን በቀላሉ ወደ ሕብረተሰቡ ተደራሽ ለማድረግ ግብዓት ወደ እነሱ ለማስገባት ምቹ ሁኔታ ፈጥሮላቸዋልና በራሳቸው ጠያቂ እየሆኑ ነው ያሉት እና ከዚህ ከራሳቸው በራሳቸው በጀት እስከማወጣት ድረስ ይፈልጋሉ። አሁን እኛ ይሄን እያስተሳሰርን ያለ ነው ማለት ይቻላል። እንዳልኩ በመንገድ ላይ ብቻ ሳይሆን በሌሎቹ ኢንፍራስትራክቸር መሰረተ ልማቶችም በመብራት በመሳሰሉት በተለይ በመብራትም እንደዚሁ አንዳንዶቹ በጣም በርካታ ማውላ እያወጡ ኢንቨስት እያደረጉ ነው ያሉት። ኮሪደር ልማቱን በጣም ያደረጉታል፣ ለመደግፍ ፈልጋሉ። ከኢንቨስትመንት አንጻር የኮሪደር ልማቱ ትልቅ አስተዋጽኦ እያደረጋለ ነው። በደብረ ብርሃን ከተማ ተገኝተው የኮሪደር ልማቱን የጎበኙት በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሠረተ ልማት ቢሮ ኃላፊው ዶክተር አህመዲን መሐመድ በከተማዋ እየተከናወነ ያለው የኮሪደር ልማት ከተማዋን ለነዋሪዎቿ ምቹ ከማድረግ በተጨማሪ በገጣይ የኢንቨስትመንትና የቱሪዝም መዳረሻ ለማድረግ የሚያስችል ስራ እየተከናወነ መሆኑን በምልከታቸው አረጋግጠዋል። የደብረ ብርሃን ከተማ የኮሊደር ልማት ከወራቶች በፊት መጀመሩ ይታወሳል። ግን ያው በተለያየ ጊዜ ስንጎበኝ እንደነበረው በቀን ብቻ ነበረ ስራው የሚካሄደው። አሁን ደግሞ የኮሊደር ልማቱ በምሽትም እየተካሄደ እንደሆነ በቦታው ተገኝተን እየተመለከትን ያለ ነው። አጠቃላይ የፕሮጀክት አፈጻጸሙ ወደ ሶስት ኪሎ ሜትር የሚሆን ነው በሁለቱም መስመር ያለው የመንገድ ስራ የእግረኛ እንደዚሁም የብስክሌትና የተለያዩ የተለያየ የግሬነሪ ስራዎችን ያካተተ ነው። ይህ ሶስት ኪሎ ሜትር ስራ በፍጥነት ለማጠናቀቅ አስፈላጊ የሆኑ ግብአቶች ተዘጋጅተዋል። በቦታው እንደምታዩት የቤስ ኮርስ እና የተለያዩ ጉዳዮች አሉ። ይህንን ደግሞ ቅይጥ ስራዎችን ለመስራት የሚያስፈልጉ ማሽነሪዎች፣ ሌበሮች እንደዚሁም የሰው ኃይልም በቦታው በደንብ ዲፕሎይ ተደርጎ ስራዎች የተከናወኑ ነው። በቀጣይ በአጭር ጊዜ ደግሞ ለመጨረስ ትንሽ ሰዓቱን ሌሊት እስከ 1 ሰዓት የመግፋት እነዚሁም ደግሞ ተጨማሪ የሰው ኃይል ተጨማሪ ስራ እድልንም የመፍጠር ስራ እንደሚሰሩ ከአመራሩና ፕሮጀክቱን እያስተባበሩ ካሉ አካላት ጋር ተግባብተናል። በጣም ደስ የሚል ደስ ብሏቸው እየሰሩ እንዳሉ ለማየት ችለናል። በቦታው ባለሙያዎች፣ የተለያዩ የግንባታ ስራ የሚያከናውኑ ወጣቶች በጣም በደስታ ደብረ ብርሃንን ለማስዋብ እየሰሩ እንደሆነ ባነጋገርኳቸው አጋጣሚ ገልጸውልኛል። ይሄ ትልቅ በተለይም ደብረ ብርሃንን በቀጣይ የኢንቨስትመንት የቱሪዝምና የፈጠራ መዳረሻ ለማድረግ የሚያስችል ለነዋሪዎቹ ምቹ ለማድረግ የሚያስችል ስራ እንደሆነ ለማየት ችለናል። ከተሞችን ዘመናዊና ለነዋሪዎች ምቹ ለማድረግ በኮሪደር ልማቱ ዘርፈ ብዙ ተግባራት እየተከናወነ ሲሆን የአገልግሎት አሰጣጡን በዲጂታል ቴክኖሎጂ የታገዘ እንዲሆን እየተሰራለው ተግባር የሚበረታታ ነው። ኮሪደር ልማት ከስማርት ሲቲ ጋር የተሳሰረ ነው። የስማርት ሲቲ ስራችን አጠቃላይ ከተሞችን በተለያየ መልኩ በመንገድ በእንቅስቃሴ፣ በአገልግሎት፣ እንደዚሁም በተለያየ ዘርፉ ኦቶሜት በማድረግና ዘመናዊ በማድረግ ለነዋሪዎች ምቹ የማድረግ አሰራር ዘይቤ ነው። ስለዚህ አሁን ደብረ ብርሃን ከተማ ዲጂታል የማድረግ አገልግሎቶችን ዲጂታል የማድረግ ጉዞ ላይ ነው ያለው። የአገልግሎት አሰጣጡን በኮምፒውተራይዝድ ሲስተም በኦቶሜሽን አድርገዋል። የመሬት አገልግሎቱንም እንደዚሁ ዲጂታይዝ የማድረግ ስራ ተከናውኗል። ስለዚህ ዲጂታል ሲቲ ግንባታቸው ዲጂታል አገልግሎት ግንባታቸው በጥሩ ሁኔታ ላይ ይገኛል። ኮሪደር ልማት ደግሞ በዛው ልክ ሲሳለጥ፣ ሲጠናቀቅ የከተማውን ሕብረተሰብ እንቅስቃሴ የከተማው ወጣቶች የሚውሉበት ቦታ የተለያዩ ደግሞ የአካል ጉዳተኞችም የሚንቀሳቀሱባቸው ምቹ ቦታዎች ስለሚፈጠሩ ይሄ የዲጂታል ሲቲ እንቅስቃሴና የኮሪደር ልማት በጋራ ሲሆን የስማርት ሲቲ ግንባታችንን የበለጠ ምቹ የሚያደርገውና የስማርት ሲቲ አጠቃላይ የመጨረሻ ደረጃው ለመድረስ ደግሞ የሚቀሩ የተለያዩ ኮምፖነንቶች ይኖራሉ። ይህንን በቀጣይ በጋራ የምንሰራ ይሆናል። የልማት ተግባሩን በከተማዋ አቅምና በጀት ለማከናወን በቂ ባለመሆኑ ከተማው ውስጥ የሚገኙ የኢንዱስትሪ ባለቤቶች፣ ባለሀብቶች፣ የከተማው ነዋሪዎችና የከተማዋ የልማት ደጋፊዎች በእውቀት፣ በገንዘብ በአይነት ድጋፍ እንዲያደርጉ ከተማ አስተዳደሩ ጥሪ አቅርቧል። ካሁን ባለው ደረጃ ኦልሞስት በምንሰበስበው በጀት ነው እየሰራን ያለ ነው። ኮሪደር ልማት በቀላል በትንሽ የገንዘብ የሚፈጸም አይደለም። ትላልቅ በጀቶች፣ ገንዘቦች ያስፈልጋሉ። የማህበረሰቡን ንቅናቄ የሚጠይቅ ስራዎች ይጠይቃል። ያንም መነሻ አድርገን ትልቅዬ የገቢ ማሰባሰቢያ መርሃ ግብር ለማዘጋጀትም እቅዶች አሉን። በዚህ አጋጣሚ ለአካባቢያችን ባለሀብት አጠቃላይ የደብረ ብርሃንን ልማት ለሚደግፉ በአገር ውስጥም በውጭም ላሉ የልማት ደጋፊ ነዋሪዎቻችን ጥሪ ማቅረብ እንፈልጋለን ማለት ነው። እዚህ ከተማ ላይ በጣም በርካታ ኢንዱስትሪዎች አሉ። የእነዛ ኢንዱስትሪ ባለቤቶች፣ የከተማው ተወላጆች፣ አጠቃላይ ልማትን የሚደግፉ ማህበረሰቦቻችን እሱ ላይ ድጋፍ እንዲያደርጉልን እንፈልጋለን በገንዘብም በማቴሪያልም በእውቀትም ጭምር ድጋፍ እንዲያደርጉልን እንፈልጋለን። እሱ ብቻ አይደለም፣ በጣም መልማት፣ መስፋት፣ መሰራት የሚጠይቅ ከተማ ነው። በጣም በፍጥነትም እያደገ ያለ ከተማ ነው። ስለዚህ ለመላ የከተማችንም ነዋሪዎች በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን ማለት ነው። በእውቀትም፣ በገንዘብም፣ በጉልበትም ጭምር ይህንን የኮሪደር ልማት ማገዝ ይኖርባቸዋል። ምክንያቱም መንግስት ብቻውን ከተማን ሰርቶ ጨርሶ ለነዋሪዎች ምቹ ማድረግ አይችልም። የመንግስት በጀት እጅም በጣም ውስን ነው። የማህበረሰብ ተሳትፎ ይፈልጋል ማለት ነው። ይሄ ደግሞ የኮሪደር ልማት ለየት የሚያደርገው ከማህበረሰቡ ቅንነት ጀምሮ ተሳትፎ ያስፈልገዋል ማለት ነው። አሁን በጀመርንበት ኤሪያ ላይ ማህበረሰቡ በጣም ቅን ሆኖ ቤቱን በፍጥነት አፍርሶ እንዲለማ ለማ ያለውን ፍላጎት ገልጾ በአቅሙም ለማገዝ ጥረት እያደረገ ነው። እዛ አካባቢ የተጀመሩ ስራዎች በሁሉም የከተማው ቦታዎች ላይ እውን እንዲሆኑ ህብረተሰቡ የበኩሉን ጥረት ማድረግ ይኖርበታል የሚል ጠቅለል ያለ ሀሳብ ነው ያለኝ። የተወደዳችሁ የአማራ ሚዲያ ኮርፖሬሽን ተመልካቾቻችን፣ የዛሬው የከተሞቻችን ፕሮግራም የደብረ ብርሃን ከተማ የኮሪደር ልማት ላይ ትኩረቱን ያደረገ ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ሳምንት በሌላ ፕሮግራም እስክንገናኝ መልካም ሳምንት።